ዝሙት እንደ ሌሎች ወንጀሎች አይደለም። ሌሎች ወንጀሎች በድንገት ሊፈጸሙ ይችላል። ዝሙት ግን ከፊቱ ብዙ ወንጀሎች አሉ፣ አጥሮች አሉ። ሰው ልጅ ኢማኑ ሲደክም፣ ሲመነምን፣ ሲሳሳ፣ አኼራን ሲረሳ፣ የድንገት ሞትን ሲረሳ፣ የኻቲማ ጉዳይ ሳያሳስበው ሲቀር ነው አቅዶ ወጥኖ አውጥቶ አውርዶ በር ዘግቶ ቦታ መርቶ ዝሙት ላይ የሚወድቅ። ሌሎች ወንጀሎች በድንገት ሳያስቡት ሊፈጸሙ ይችላል። ዝሙት ከራስ አልፎ ከሌላ ሰው ጋር በቅድ የሚሰራ ወንጀል ነው። የድርቅና ጥግ ነው። ዝሙቴ ላይ ሆኜ ልሞት እችላለሁ ብሎ ያለ መስጋት ምልክት ነው። አላህ ተባረከ ወተዓላ ያየኛል ይሰማኛል የሚል ሰው እንደዚህ አይነት ቆሻሻ ተግባር ላይ አይሰማራም። ወላ የዝኑን የረህማን ባሮች ዝሙት አይሰሩም። ከአላህ ቁጣም ይድኑ። ሙእሚኖች ከባለቤታቸው ውጪ፣ ከሐላል የትዳር ጋራቸው ውጪ ሌላን አያስቡም።